በአርሲ የተፈጸመውን የኦርቶዶክሳውያን እንግድያ በተመለከተ ለዶናልድ ትራምፕ የተጻፈው መልእክት መድረሱ ተገለጸ። በዚህ ሳምንት ያደረግነው ዘመቻ ምን ለውጥ አመጣ? በዚህ ሳምንት ያደረግነው ንቅናቄ ምን ለውጥ አመጣ? በስም አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛያልኩኝ ዛሬን በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። የአሩሲ ጭፍጨፋ ወደ ዶናልድ ትራምፕ ደርሷል ማለት ነው። ቀደም ብለ የምናየው ቪዲዮ ሲሆናል። በሁለተኛ መረጃችን የሚሆነው ከቀዮ ተፈናቅሎ የነበሩትን ኦርቶዶክሳዊያንን የዞኑ መንግስት ወደ ቀያቸው እንዲመለሱ ጥሪ እያቀረበላቸው ይገኛል ማለት ነው። ለኦርቶዶክሳውያን ከሁለተኛ መረጃችን የሚሆነው ሲሆናል። በሶስተኛ መረጃችን የሚሆነው የሊቀ መዘመሪያን የቴዎድሮስ ዮሴፍ ጉዳይ ብዙዎቹን አስቆጥታል ማለት ነው። ኦርቶዶክሳውያንን እሱንም ቪዲዮ የምናየናል። በአራተኛ ቪዲዮችን የሚሆኑ አትግደሉም ማለት መብታችን ነው እያሉ አንድ አባት የሚገርም መልክ ለጳጳሳት መልክታቸውን አስተላልፈዋሉ ማለት ነው። ቪዲዮን አብረን የምናየናል። በአራተኛ ቪዲዮዋችን የሚሆነው ሚዲያ ዘመቻው እስከ መቼ ነው የሚቀጥለው? እንዲሁም ደግሞ በሚዲያ ዘመቻ ምን ለውጥ አገኝተናል የሚባለውን ቪዲዮ ወንድማችን ይዞ መጥቷል ማለት ነው። በአራተኛ ቪዲዮዋችን እሱን እናያውናል። በቪዲዮ እንደምትማሩና አዳዲስ መረጃዎች እንደምታገኙ ስለማንጠራጠር ላይክ በማድረግ ጀምሩልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮችን፣ ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮዋችን እንሄዳለን። በአርሲ እየተፈጸመውን የኦርቶዶክሳውያን እንግዲህ ያበተ መለከተ ለዶናልድ ትራምፕ የተጻፈው መልእክት መድረሱ ተገለጸ። ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊ አገር አቀፋዊና ታማኝ መረጃዎች ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎች ስመለስ በርካታ የንጹሃን ግድያ በአርሲ መፈጸሙን የክርስትና እምነት ተከታዮች ላይ ያነጣጠረውን ጥቃትና ግድያ አስመልክተው የደረሰውን ሰቆቃ በማውገዝ ድርጊቱ እንዲጣራና ችግሩን የፈጠሩት አካላትን በሕግ አግባብ እንዲጠየቁ በደብዳቤና በስልክ ኮንታክት አድርገናል ሲሉ የገለጹት በሀገር አሜሪካ ኮሎራዶ ግዛት የህዝብ ተመራጭ የሆኑት አቶ አምሳልካሰው መልእክታቸው ለፕሬዚዳንት ዶናልድ ትራምፕ አድርሻለሁ ሲሉ መናገራቸው ከደረሰኝ መረጃዎች ለማረጋገጥ ችያለሁ። መልእክቱን አያይዤ የአሜሪካው ፕሬዚዳንት አማካሪ ለሆኑት ክሪስትን ሲኖሮ ቅሬታውን ማቅረቤን ማስታወቅ ፈልጋሉ ያሉት አምሳልካሰው በቀጣይም ዶናልድ ትራምፕ የሚሰጡትን ምላሽ እንደሚያሳውቁ ገልጸዋል። ያው ህዝቡን ተመለሱ እያለ ነው አሉ ቀበሌው። አዎ ቤተ ክርስቲያን ተሰብስበው ዙሪያውን እየተጠበቀ ነው አሉ ዋጣን በሚኒሻም በህዝቡም ከሚኒሻ ጋር እንዳይሆነው እንደሰማዎች ነው እንግዲህ እና አቶ ኢብራሂም ካድር አርሲዳ ኦርቶዶክሳውያን እንደዛ ሞተው ማንም አልሞተም ብለው የዋሹ የቀጠፉ ከገዳ ጋር የተባበሩ ናቸው። አሁን ደግሞ ተለያየ የዓለም አቀፍ ሚዲያዎችም በአርሲ ውያ ጥንክር ያለ ምርመራ እያደረጉ ይገኛሉ። ከዚ ውጭ ጭራሽ ለነ ትራምፕም ደብዳቤ ተልኳል። የተለያየ ተቋማትም ድምፃቸውን እያሰሙ ይገኛሉ። የሚዲያ ዘመቻው እንግዲህ ውጤ አምጥቷል። እግዚአብሔር ይመስገን። ይህን አስመልክተ እንግዲህ እናቶ ኢብራሂም ካድር ህዝቡን ተመለሱ ወደ ቦታችሁ እያሉ ይገኛሉ ችኒስ የተፈናቀሉ ህዝብ ተመለሱ፣ በቃ እኛ እንጠብቃቸዋለን እያሉ ይገኛሉ። በዚህ አጋጣሚ ደግሞ የተገደሉት ባይሞታቸው አይደለም ለምትሉ ሰዎች ካላቸው ስሙት። ያው አሁን እየተጠበቀ ነው ዙሪያውን ቤተክርስቲያን ተሰብስበው። ይህን እንግዲህ የተፈናቀሉት ራሱ የሚመለሰው ቤተክርስቲያን ነው ምክንያቱም ኦርቶዶክስያን ስለ አሁን እንግዲህ የመንግስት አካል የሆኑት እና አቶ ኢብራሂም እያደረጉ የሚገኙት የጠንካራ ምርመራ የሚያደርጉት የውጭ አካላት፣ እንደዚህም ደግሞ ትራምፕን ጨምሮ ለትላልቅ ባለስልጣናት የደረሰው ደብዳቤ እጃቸው ሲደርስ ሲያነቡ የተለያዩ ምርመራ እንዲደረግ ያዛሉ። እንግዲህ ይህንም አስመልክተ ያንን ምርመራ ለማደናቀፍ ህዝቡ ሰላም ነው ለማለት አሁን እያሉ የሚገኙት እንጠብቃቸዋለን፣ ነው፣ እኛ እንጠብቃቸዋለን፣ ችግር የለውም፣ ተመለሱና እህላችሁ ሰብስቡ፣ ምናምን ምናምን እያሉ ይገኛሉ። ብራሲ እንግዲህ የመንግስት ሰራዊት ይገባል። ከዛ ለትንሽ ጊዜ ያክል ለአንድ ሁለት ሳምንት ጥበቃ ያደርጋል። መረጃ ለመሰብሰብ የሚሄዱ ሰዎች ደግሞ ሁሉ ከሰላም እንደሆነ ይመለከታሉ፣ ለጊዜው ይወጣሉ። ከዛ በኋላ አሁንም ድጋሜ የኦርቶዶክስን ጭፍጨፋ ይካሄዳል። ይሄ ስላለ መረጃ የሰባሰባችሁ የምትገኙ ሪፖርት ለማድረግ የተለያዩ መረጃዎችን የሰባሰባችሁ የምትገኙ እባካችሁን እባካችሁን በርታቹ ቀጥሉ። አትፈልጋለ ሆን ተብሎ የውጭ አካላት እርምጃ ሊወስዱ እንደሆነ ስለሰሙ ብቻ የእነዚህን ነው ድምፅ ለማፈን ሰላም ነው ያሰወሪ ይያሉና ይሄ ቪዲዮ ሼር ያደርጋችሁ ለብዙ ሰዎች ለተናት። አሁንም ቢሆን ፍትህ በአርሲ የሚጨፈጨፉ ኦርቶዶክሳውያን ክርስቲያኖች በኦሮሚያ ክልል አርሲዞን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። የችግሩ ተጋላጮች ሁሉንም ያሳተፈ ማለትም አባገዳዎችን አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ባለቤቱ የናቆን ሞት ማንም ትኩረት ሊሰጠው አይችልም። እናንተ በአንድ መግለጫ ችላ ብትሉንም የሰማያዊ ንጉስ ግን ችላ አይለንም። ሰማያዊን አክሊል ያቀዳጀናል። እነሱ ቦታው ድረስ ሄደው ሞታችንን የሸፋፈኑበትና የደባበሱበት ምክንያት እናንተ ነገሩን ከስሩ ስላላላችሁት ነው። እናንተ ነገሩ ላይ ትኩረት ሰጣችሁ ስላልተነጋገራችሁበት ነው። ድምጽ ስላልሆናችሁት ነው። አባት እኮ እንደ አባት ሲሆን ነው የሚያምርበት። እረኛ እኮ ከበጎቼ በፊት እኔን ሲል፣ ከልጆቼ በፊት እኔን ሲል ነው የሚያምርበት። እማ አምላክ ወላዲት አምላክ ትፋረዳችሁ ወንበራችሁ ላይ ሲመጡ ጥቁር ታስለብሱን አላችሁ በእኛ ህይወት ላይ ሲመጡ ግን ለምንድነው ነው ጥቁር የማታስለብሱ ለምን አዋጅ አታውጁም ጥቁር አስለብሱን አሁንም ምሕላው ይታወጅ ጾም ይታወጅ እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ እናንተ ከፊት ቀደሙ እረኛ ስለሆናችሁ እኛ በጎች ደግሞ ከኋላ እንከተላለን በሰይፍ ያልካሉ ሰይፍ የሚያነሱ የሚራራልን ሲፈርድ ንጉሱ ድምፅ መሆን ቢያከተ እንዴት ዝም ማለት ያቅታል? እዛ እግሩ የተቆረጠ ሕፃኑ ልጅ የአንተ ልጅ ቢሆን ሰባት ቦታ የተበሳሳችሁ ልጅ የአንተ ልጅ ብትሆን ዝም ትላለህ? እናት፣ አባት፣ ወንድም እዛ እንደ በጅምላ ሲጨፈጨፉ በጅምላ ሲቀበሩ ያንተ ቤተሰብ ብኑስ ዝም ትላለህ? አንተ ለአገልግሎት በምትሄድበት ጊዜ አልጋችሎ እግርን አጥቦ አበልቀ ብሎ ተንከባክቦ ከአንተ ጋር ዘምሮ አንተም በሰላም የሚሸኙ ህዝብ እንደዛ ተጨፍጭፎ እዚህ ጋር አባቶን ትናገራለህ። ማን ነው አባቶን የተናገረው? አባቶች ሃላፊነት ታውጣው፣ ሃላፊነታችሁ ታውጣው። ኦርቶዶክስ የተረዱ ነው መፍታት ከብሩ ነው የተባሉ አይደል? ሌላ ምንድን የተባሉ አቡነ አይረዳም። አሁን የእኔ አባት ነው። በአንድ ወረዳ ውስጥ መቶ ሃምሳ ኦርቶዶክስ ሲገደል ሄዶ ያልጠየቀ ፍታቱን ካንተ ደረግለት ያላደረገ ሰው ያለ እኔ አባት ነው። ማን ነው የማቀብረው? በማይመለከት ዝም ብለህ ገብቶ ተፈትፋለህ። ዝም አትልም ለቤተ ክርስቲያን ድምፅ ወይ ታውቃለህ? አንተ በዩቱብ ዘምሬ ብር ከመሸቀል ውስጥ ምን አድርግላት ታውቃለህ? ለቤተ ክርስቲያን እዚህ መተህ ሌላ ሌላ ወሬ ታወራለህ።

ጮሁን ጮሁን ብለን እንዳልዘመርክ ዛሬ ተነስተ ወንድሞች ላይ ጣት ቀሳሪ ሆንክ። በመጀመሪያ ደረጃ አንተ ያላወቅካቸውና ያልተረዳቸው ነገሮች ብዙ ነገሮች አሉ። ሲቀጥል ሊቃነ ጳጳሳትን የተሳደበ አንድ ሰውም የለም። ኦርቶዶክሲያን ባለማተብ ሲያልቁ፣ ሲጨፈጨፉ እያዩ ዝም በማለታቸው ምክንያት ብቻ ማምላክ ወላዲተ አምላክ ትፋረዳቸው ማለት ይህ ስድብ አይደለም። የዛሬ ሶስት ዓመት እኮ መግለጫ በየሰዓቱና በየደቂቃው ነበር ሲወጣ የነበሩ። ለምን ጥቅም ነዋ፣ ስልጣን ነዋ፣ ወንበር ነዋ። ሲቀጥል ደግሞ አንተ እንዳልከው ለአምስት ሺና ለአራት ሺ ላይክ ለገንዘብ ብለን አይደለም። እዚህ ሶሻል ሚዲያ ላይ ሪስክ እየወሰድን እየመጣን ፊት ለፊት የምንናገረው የምንጋፈጠው እነኛ በየገደሉ እና በየዱሩ ለማተባቸው ክብር ሲሉ ብቻ ራሳቸውን እያጡ ላሉ ኦርቶዶክሳውያን ባለማተቦች መጮኋችን መናገራችን አትግደሏቸው ማለታችን ሊቃነ ጳጳሳትን መሳደብ አይደለም። አትግደሉ ማለት ፖለቲካ አይደለም። እንኑርበት ማለት ሊቃነ ጳጳሳትን መናገር መሳደብ አይደለም ቅንጦትም አይደለም። በበኩሌ አክባሪም ነኝ ወዳጅም ነኝ፣ ግን በዚህ ልክ ትወርዳለህ ብዬ አስቤም አላቅም። ሊቀ መዘምራን ቴዎድሮስ የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ሞት ይህንን ያህል ልብህን ሰብሮህ ካዘንክ እሲያቸው እድሜያቸውን ጨርሰው በፈጣሪያቸው ተጠርተው ሄደዋል አይደል። የእሳቸው ሞት ይህን ያህል ካሳዘነህ ገና እድሜያቸው አስር ዓመት ያልሞሉ ጨቅላ ህፃናት አንገታቸው እየተቀላ እግራቸው እየተቆረጠ ለሚገደሉ በአርሲና አካባቢ ላይ ላሉ ክርስቲያኖች ድምፅ መሆን ለምን አቃተህ ታዲያ? ነው ወይስ ከዚህ በፊት ጉባኤ ተጋብዘ በየቦታው ስትሄድ ሀጂ ሙፍቲ ነበሩ እንዴ አበል የሚከፍሉህ አበል የሚከፍሉ እኮ እነዚህ ዛሬ እግራቸውን እጃቸውን አንገታቸውን ቤታቸውን ንብረታቸውን ህይወታቸውን እያጡ ያሉ ኦርቶዶክሳውያን ባለማህተቦች ክርስቲያኖች ናቸው እኮ። እኔ በግሌ ምንም ካንተ ጥላቻ የለኝም። ነገር ግን ልጋብዝ አሁን አርሲ ኒድ እኛ ሶስት ቀን አርሲ ቆይተን መጣል። እዛ ያለውን የክርስቲያኖችን ስሜት ሲሰማ ይገባል። ከቻላችሁ ድምፁኑ፣ ካልቻላችሁ ደግሞ አፋችሁን ዘግታችሁ ዝም በሉ። ቀን ይመጣል የሚያስተዛዝበን ቀን እዚህ ቲክታክ ፕላትፎርም ላይ የሚጮኸው ወጣት አባቶቹን ተሳድቦ አይደለም። ድምፅ ሁኑን፣ የቤተክርስቲያን ድምፅ ይሰማ፣ የክርስቲያኖች የምእመናን ሞት ይብቃ፣ ምህላ አውጁልን እያለ ነው ወጣቱ የሚጮኸው እንጂ አባቶቹን ለመሳደብ አይደለም። ያለ አግባብ አባቶችን የሚሳደብ ወጣት ካለ እኛ ክርስቲያኖችን ከሚጨፈጭፉ ጨፍጫፊዎች ለይተን አናውቀውም፣ አናየውምም። አላግባብም ደግሞ ክርስቲያኖች ሲጨፈጨፉ እያየ እየሰማ ዝም የሚልም ደግሞ ከጨፍጫፊዎቹ አንዱ ተባባሪ ነው ብለን ነው የምናስበው። ጥይት በማይበሳው መኪና ስለሚሄዱ አባቶቻችን ይህንን ያህል ጥብቅና ከቆምክ በየዕለቱ በጥይት ተደብድበው ለሚሞቱ ኦርቶዶክሳውያን ክርስቲያኖች ባለማህተቦች መናገር ለምን አፈርክ? እዚት ፌር አለ ፈረንጅን ያልከው ይህን ሰላማዊ ሰልፍ መውጣት ሊሆን ይችላል። መጠየቅ እኮ መብት ነው። ቢያንስ ባንናገር የምንሞት አለ እንግዲህ፣ ብንናገርም የምንሞት ከሆነ መሞት ነው ብፁዓን አባቶቻችን ስለአንድ ሱባኤ ገዳማት ገብታችሁ የሆነ ደብረ ሊባኖስ ይሁን ምን እንደው እየዬ ብትሉ ምን አለ ለዚች ሀገር ነው። ቤተክርስቲያን ከፈተና ያረፈችበት ጊዜ ባይኖርም አሁን እየደረሰ ያለው ግን ወደር የማይገኝለትና ቃላት ሊገልጹት የማይችሉት የግፍ ግፍ ነው በቤተክርስቲያን ላይ እየደረሰ ያለ። ትላንትና ጎንደር ነበር። ዛሬ ቀጠለ፣ ሶማሌ ሄደ ተባለ፣ ቀጠለ፣ ደቡብ ሄደ ተባለ። ቀጠለ ነገ የትኛው ነው ባለተራው? የሞቱን ጽዋ የሚያነሳው ካህን የትኛው? ስለዚህ በጣም በጣም የመንፈሳዊነት እጦታችን አስቸጋሪ አድርጎታል። የአብያተ ክርስቲያናት መቃጠል፣ የካህናትና ምዕመናን የግፍ አገዳደል፣ በሰማዕትነት ማለፍ፣ ስደት፣ የንዋየ ቅድሳትና የምዕመናን ሀብትና ንብረት ዘረፋ፣ ይህንን አስመልክቶ ለመንግሥት ተቋማት አቤት ሲባል ሰሚ ማጣት የዕለት ተዕለት ክስተት ነው። ካህናት አይናቸውም ወደ ፀሐይ ዘርግተው አይናቸውን ቢጠፋ ፀሐይ ተመልከቱ እያሉ እየደበደቡ ነበር። ሰው ተዘብዝቦ ተሰቀለ። ሰው ከእነ ህይወቱ ተቃጠለ። እኛ እዚህ እየተነጋገር የሚያለቅሱ ካህናት አሉ። ታቦታቸውን ይዘው አንዳንዶቹም ታቦታቶቻቸውና ንዋየ ቅርሳቶቻቸው ስላልተቃጠሉ እየዬ እኔ ብደድ የሚሉ ደግሞ አሉ። እንደዚህ በደሎችና ግፎች ውስጣዊ ችግሮቻችንን ፈተን በአንድነት ለቤተ ክርስቲያን ቆመን እንዳንታገል አድርገውናል። ችግሩ እየቦረቦረን እና ሳንኖር ያለን መስሎን የሚታየንና ችግር የለም የምንል ከሆነ ግን የቤተ ክርስቲያንን የቁልቁለት መንገድ ከማፋጠን ውጭ ለራሳችንም ሆነ ለእናት ቤተ ክርስቲያን የምናስብ ልንሆን አንችልም። ከመንግስት አካላት ጋር ውይይት ማድረግና ተናቦ መስራት የማይቻል ከሆነ መሞገት፣ ሎቢ በማድረግ ሊሆን ይችላል። ኢቭን ሰላማዊ ሰልፍ መውጣትም ሊሆን ይችላል። መጠየቅ እኮ መብት ነው። እንዲህ እንዳይከፋቸው ከ ብለን እኮ መቀመጥ የለብንም። መብታችንን ቢያንስ ባንናገር የምንሞት አለ እንግዲህ ብንናገርም፣ የምንሞት ከሆነ መሞት ነው። እውነቴን ነው፣ እንደው እኔ መቼም በልጅነት ነውና ብዙ መናገር ባይሆን እንደው ብፁዓን አባቶቻችን ለአንድ ሱባኤ ገዳማት ገብታችሁ የሆነ ደብረ ሊባኖስ ይሁን ምን፣ እንደው እየየ ብትሉ ምን አለ? ለዚህ ብቻ ገር ነው። እኛም ቅድም ቅድም መላከማዊ ያሉት አሉ እነ አባቶቻችን ላይ ብቻ ጣት መቀሰር አይደለም። እኛ አስተዳዳሪዎች በጋራ ሆነን ለምን አንድ አንገዳማለን? መምሪያ ኃላፊዎች ለምን አ እኔ ከላይ ሊጀምር ብዬ ነው አባቶቻችን ብቻ ለማለት ፈልጌ አይደለም። መምሪያ ኃላፊዎች አንድ ሆነን ገዳም ይደለም ለምን አንላለቅስ? ስራ አስኪያጆች ለምን ሄደን አንላለቅስ? የአንድ የራሔል ንባ እግዚአብሔር ተመልክቶ እስራኤላውያን ነፃ ያወጣቸው ምን ነው። ዛሬ የራሔል ንባ ከኛ ጠፋ። በዚህ ሳምንት ያደረግነው ዘመቻ ምን ለውጥ አመጣ? በዚህ ሳምንት ያደረግነው ንቅናቄ ምን ለውጥ አመጣ? ይህን በተመለከተ ጥቂት ሀሳቦችን መስጠት ፈለጉ። በተቻለ መጠን እንደምታውቁት አካውንታችን ሪፖርት እየተደረገበት ስለሆነ በተቻለ መጠን ኮፒ ሊንክ፣ እና ሼር ላይክ በደንብ አድርጉ። ኮመንት ደግሞ የሚያለቅ ሲሞጅ አታስቀምጡ ፕሊስ። እንደምታውቁት በዚህ ሳምንት ላለፉት ሰባት ቀናት ስናደርግ የነበረው የሚዲያ ዘመቻ ከጅምሩ ስንጀምረው እንግዲህ መንግስት ወይም ደግሞ የገዳዩ ይህንን የእኛን ጩኸት አይቶ መግደሉን ያቁማል ብለን አይደለም። የሚዲያ ጩኸት፣ የሚዲያ ዘመቻ የሚያስቆመው ወይም ደግሞ መንግስት ጩኸታችንን የሚያስደነግጠው መንግስት እንዳልሆነ እናውቃለን። ግን ምን ለውጥ አመጣን የሚለውን ለማየት ያክል በዚህ ዘመቻ ዓለም አቀፍ የሆኑ ሚዲያዎች እንግዲህ የአሜሪካ ትልልቅ ቢሮዎች ድረስ ሴኔተሮች፣ ሌሎች ገቨርነሮች ጉዳዩን ጉዳያቸው አድርገው ደብዳቤ እስከመጻፍ ድረስ ደርሰዋል። ባለም አቀፍ ተቋማት ደረጃ እውቅና እንዲኖራቸው ማድረግ ትችሏል። ቀላል አደለም፣ ይሄ እንደምታውቁት። ሁለተኛው ከዛ ወረድ ስንል የተለያዩ የውጭ ዜጎች ጉዳዩን ጉዳያቸው አድርገው ቪዲዮ እየሰሩ በደንብ ወይስ እየሆኑን ነበር፣ በጣም የሚበረታታ ደስ የሚል ነገር ነበር። ሶስተኛው ኦርቶዶክሳውያን አንድነት እንዲኖረን በየሚዲያው በቲክታኩም በፌስቡኩም በተለያዩ ፕላትፎርሞች አንድነታችን ያየንበት ሳምንት ነበር። ሁላችንም በአንድ ልብ ዘመቻ ስናደርግበት የነበረው ነገር ነበር። በጣም የሚበረታታ ጉዳይ ነው። ቀጣዩስ ምንድን ነው? በቃ ጩኸን አቆምን ማለት ነው? አሁን ለአንድ ሳምንት ለአስር ቀን ብለን ብለን በቃ አቆምን አደለም። ስንጀምር እንደተናገርነው ላንፈጽም የጀመርነው ጉዞ የለም፣ ላንፈጽም የጀመርነው ትግል የለም። ሁለተኛ የኦርቶዶክሳውያን ሞትና መፈናቀል እስካላቆመ ድረስ ይሄ ትግል ይቀጥላል። በምን አይነት መንገድ እንግዲህ ስንናገር እንደሰነበት ነው። ስራዎች ከጀርባ ብዙ ይሰራሉ ማለት ነው። ስለዚህ ዘመቻው እንደቀጠለ ነው። የቆመ እንዳይመስላችሁ፣ ዘመቻው በደንብ እየሄደ እንደሆነ እንድታውቁት። ሚዲያም ላይ በቲክታክ ያላችሁ መምህራን፣ በፌስቡክ ያላችሁ መምህራን፣ ፕሮፋይል ያልቀየራችሁ ኦርቶዶክሳውያን እባካችሁን ፕሮፋይል ቀይሩ። እባካችሁን፣ እባካችሁን እንዲያው ስለ እግዚአብሔር ተለመኑን ማለት ነው። ፕሮፋይል ቀይሩ። አጀንዳውን አጀንዳችሁ አድርጉ። ሌላ አጀንዳ አዲስ አጀንዳ ሲመጣ አንቀበል። ይኸው ነው የምለው። ከጎናችን ስላላችሁ ስለምታበረቱን ሁላችሁንም ከልብ እናመሰግናለን። እመኑኝ መሬት የወረዳ ስራ እንሰራለን፣ እግዚአብሔር ከኛ ጋር ስለሆነ ማለት ነው። ይህን ለማለት ፈልጌ ነው። እግዚአብሔር ይስጥልኝ። ስሙኝማ እናንተ የተወደዳችሁ ኦርቶዶክሳውያን ክርስቲያኖች፣ ባለማዕተቦች አንበሳ ለምንድን ነው የሚፈራው? የአንበሳ ኳሊቲው ምንድን ነው? ከሌሎች እንስሳት የተለየ ሆኖ ነው አይደለም። አንበሳን እኮ በጉልበት አሳምረው የሚበልጡት እንስሳቶች አሉ። በሩጫ በፍጥነት ከአቦ ሸማኔ በላይ ፈጣን ሯጭ የለም። በፍጥነትና በቅልጥፍና በማጥቃት ከነብር በላይ ፈጣን የለም። ሆኖም ግን እነዚህ ሁሉ እንስሳቶች ተስማምተው የአንበሳን ጀግንነትና አስፈሪነት በጫካው ላይ ያለውን ንግስና አክብረው ነው የሚቀመጡት። አይተናከሉትም። ለምንድን ወዲስ ፍሮም ዲስ ኳሊቲ እንዴት አገኘው ይህን ኳሊቲ አንበሳ ዳጠጋበሌልንገራንቴ ተወደድ ኦርቶዶክሳዊ ወንድም የእህትዬ የአንበሳ ኳሊቲው አንድ ላይ መጓዙ ነው በህብረት መጓዙ ነው። አንዱ አንበሳ ለሁሉ አንበሳ፣ ሁሉ አንበሳ ለአንዱ አንበሳ ነው። አንድ አንበሳ ብቻውን ሲሄድ አታገኘው። እዚህ ህብረት ውስጥ ገብቼ ተናኮላለሁ የሚል እንስሳ ማን በጫጭቆ እንደገደለው ራሱ የሚያስብበት ጊዜ የለው። ይህን ጠንቅቆ ስለሚያውቅ ማንም አይተናኮላቸውም። አንበሶችን እየሰማኝ ነው። አንበሳ እንኳን ተተናኩሎ ተኝቶ ያስፈራል። ቢተኛም በህብረት ነው ቢተኛው። አንበሳ ተነጥሎ ሲሄድ አይታችሁ ታውቃላችሁ? አንድ ላይ ነው የሚሄዱት። ይሄ ለአንተ ምሳሌ ነው። አንተ የይሁዳ አንበሳ የተባለ ክርስቶስን የለበስክ ኦርቶዶክሳዊ እየሰማኸኝ ነው። አንተ ክህነትህ አንበሳ ተብሎ ከተጠራው ከቅዱስ ማርቆስ የሚመዘዘው ኦርቶዶክሳዊ ስለ ቅድስት ቤተክርስቲያን ስደትና መከራ ለመመካከር ስትመጣ፣ ስትመካከር የዘላለም መንግስትህን አስበህ ነው የምታወራው የምትነጋገረው። አንተ ዛሬ ገና እየተመካከርክ ነው ያለው ሰዎቹ ፕራክቲክሊ ስራ ጀምረው ሰዎችን እያረዱ እያሳዩ ነው ያሉት። በማተባቸው ምክንያት ወንድም ባለማተቡ ታርዶ ስታየው እኔ በቦታው ስለሌለው ነው ያልሞትኩት ብለህ የማታምን ከሆነ ይህ ፔን ከሌለ በቤትህ ይመጣል። ይህ ቢለዋል፣ ይህ ተሰልፎ መረሸን በቤትህ ይመጣል። እኔ ስለ ቅድስት ቤተክርስቲያን እንመካከር ብዬ ስጠራ የፖለቲካ ይዘት ያለው ጉዳይ ነው ካልክ የአውሮፓ ድንቅ ሁናህል ማለት ነው። አእምሮ ዲሲቭ ተደርጓል ማለት ነው። እየሰማህ ነው። አባቶች እንደዚህ አልነበሩም። ላስታውስህ በ14ተኛው መቶ ክፍለ ዘመን አፄ ዳዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክርስቲያኖች በሀገር ውስጥ ስደት ኑሮባቸው አይደለም ወደ ግብፅ የዘመተው በክርስቶስ አንድነን ብዙዎች ስንሆን እኛ አንድነን እኛ ብልቶች ነን የሚለውን የቅዱስ ጳውሎስን መልእክት ስላነበበ ነው። ለግብፅ ክርስቲያኖች ሀያ ሺህ ወታደር ይዞ የዘመተው ጦርነት እንኳን አላደረገም። ለግብፁ እስላማዊ አገዛዝ ደብዳቤን የጻፈው ሀገሩን ላጥፋው ወይስ ምን ይሻላል ያለው። ኧረ በሰላም እንኖራለን ተከባብርን አለው። በዚህ ስራው ምክንያት ምን ተሰጠው? ዛሬ አውሮፓ ዲሲቭ ያደረገው የአውሮፓ ድንክ የሆነው ፕሮቴስታንቲዝም ተረት ተረት ቢለውም በዚህ ምክንያት የግብፅ ክርስቲያኖች ምንድን ያደረጉት የክርስቶስን ግማደ መስቀሉን በስጦታ መልክ ሰጡት። ሰማህ? የአፄ ዘራ ያቆብልን ገርህ፣ የአፄ ግላውዲዮሱልን ገርህ ከግራኛ አህመድ ጋር እነዚህ ሰዎች በቃ ኃጢአት ሰርተው ነው የሄዱት። የነሱ መኖርና የነሱ በሰዓቱ መስራት ነው። እናንተ ዛሬ አህዱ አብ ቅዱስ፣ አህዱ ወልድ ቅዱስ፣ አህዱት መንፈስ ቅዱስ ብለን የወጣ ነው ከቤተ ክርስቲያን አገልግለን የምንወጣው። እንደዚህ የተልሞሸሞሸ ኦርቶዶክሳዊ ቤተክርስቲያንን አስቀጥላታለሁ ብሎ የሚያስብ ካለ ስህተት ነው። እኔ እናንተንን ያለናት የግብፅ ኦርቶዶክሳውያን ክርስቲያኖች ጠፍተው ነበር። ወጣቶቹ ስራ ላይ ስለገቡ ነው ቤተክርስቲያን የቀጠለችው። ዛሬ መንግስት ፈርቶ ነው የሚይዛቸው ፈርቶ ተንቀጥቅጦ። ምክንያቱም ኮምፕሌትሊ ይቆማል። አንድ ኦርቶዶክሳዊ የሆነ ጥቃት ቢደርስበት ሲስተሙን ዘርግተው ታልቋላ። እኔ እናንተ ዛሬ የምንመካከለው የዛሬ 30 ዓመት ምን ሊሆን ይችላል ብለነው ማሰብ ያለብን። ምክንያቱም እንደ ሌሎቹ እኛ የ50ና የ60 ዓመት እቅድ የለንም። የኔና የአንተ ድምፅ ታፍኖ እንዳይቀር የኔና የአንተ መሰባሰብ ፊትለፊት የሚያፍኑትን አባቶች ድምፃችንን የሚያፍኑትን አባቶች የስራቸውን ክፋት ይገልጠዋል። የኔ እናንተ መገናኘት የኔ እናንተ መሰባሰብ እቺ ቤተክርስቲያንም የእኛ ናት ማለታችን ማለት ነው። እየሰማ ነው ከላይ ተቀምጦ ያሉት ለሞታችን እንኳን ክሬዲት አልሰጡንም። በክርስቶስ ኢየሱስ ስም ተውን እያሉ የሚታረዱትን ሰዎች ኢምንት ናቸው ለነሱ። አይተሃል ለአንዳት ለእናት ለአባትህ ለወላጆች ለእህትህ ያላት አንተ ኦርቶዶክሳዊ ነ ወጣቱ፣ አዛውንቱ፣ ህፃኑ ቢታረድ መሮጣ አቅቶት ነው አንተ ወጣቱ፣ ማንም ጫት ቃሚ ቢገልግን ስለ ክርስቶስ ፍቅር ብላ ለሚሞትከው ፈርተ ነ የተገደልከው ፈርተ ከወንድም ጋር ከኔ ጋር ብትመካከር ስለ ነገ ብታስብ ሲስተም ብትዘረጋ፣ ግን ማንም ቀና ብሎ አያይህም። አንተ የአባቶች ልጅ ነህ። እየሰማኝ ከሆነ ተሰብሰብ፣ በየአጥቢያ ቤተክርስቲያናችሁ ተነጋገሩ። ምንም አይነት የፖለቲካ አመለካከት ሊኖርህ ይችላል። በቅድስት ቤተክርስቲያን ጉዳይ ግን ተመካከር፣ ተናገር፣ ቁጭ በልና ቤተክርስቲያኔ ማን ነው ሊድ የሚያደርጋት? የትኛው አባት ነው እዚህ አካባቢ ያሉት ኦርቶዶክሳውያን ንቃተ ህሊናቸው እንዴት ነው? ተምረህ እኮ ይሆናል፣ ዲግሪ ይኖርሃል፣ አስርቱ የክፍል ጨርሰ ይሆናል። ይህም ማድረግ እንዴት ያቅትሃል? ስለ ክርስቶስ ብለህ አንተ እንዲ ስታረግ፣ ደግሞ አንተ ውስጥ ያለው መንፈስ ቅዱስ መስራት ይጀምራል በአንተ ላይ አድሮ ሀገርንም ቤተክርስቲያንንም ያድናል። በቅዱስ በአባታችን በሙሴ አማካኝነት አይደል እንዴ እስራኤላውያን ከአራት መቶ ዓመት እስራት በኋላ የወጡት? በጌዲዮን ምክንያት አይደለም እስራኤሎች የወጡት? አስብበት። ስራ፣ ተንቀሳቀሱ፣ ተነጋገሩ፣ ተወያዩ ተመካከሩ። እኔ እናንተ መገናኘታችን ለሀገር ሰላም፣ ፍቅር ነው የሚያመጣው። ጦርነት ጅሃድ አናውጅም። አውቃለሁ አንተን፣ ኦርቶዶክስ አእምሮህ እንዴት ሸፕ እንደተደረገ ሰውን አትገልም። ዝም ብለህ ሰላማችሁ ብዚ ይበል። የዛሬ ቪዲዮ ይሄን መስል ነበርና፣ በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችና ጉዳዮችን በጥቂት ደቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ ስሌታችሁን ኮሜንት አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸርቆዩልኝ